የሁለት ሺዎቹ መጀመሪያ ኢንተርኔት በፍጥነት እያደገ የነበረበት፣ እንዲሁም ሶሻል ኔትወርኮች በየቦታው ብቅ ማለት የጀመሩበት ጊዜ ነበር። እነዚህ ኔትወርኮች ግን ዛሬ ላይ እንዳሉት የሶሻል ሚዲያ ኔትወርኮች የሰዎችን ኮኔክት የማድረግ ፍላጎት የሚያረኩ አልነበሩም። ይህን የኔትወርክ ክፍተት መሙላት የቻለው የሃርቫርዱ ተማሪ ማርክ ዙከንበርግም ሳያውቀው ወደዚህ ኢንዱስትሪ የገባውም በዚሁ ሰዓት ነበር። ማርክ ወደ ሃርቫርድ ዩኒቨርሲቲ የገባው እንደ አውሮፓውያን አቆጣጠር በ2002 ሲሆን ተሰጥኦ ያለው ፕሮግራመር እንደመሆኑ አስገራሚ፣ አንዳንድ ጊዜም አነጋጋሪ የሆኑ የሳይድ ፕሮጀክቶችን በመስራት የታወቀ ተማሪ ነበር። ካምፓስ በነበረበት ጊዜ የሰራው የመጀመሪያ ፕሮጀክት ፌስ ማሽ የሚባል ፕሮጀክት ሲሆን ይህን ፕሮጀክት ኮድ ያደረገው በአንድ ምሽት ብቻ ነበር። ፌስ ማሽ የሚባለው አፕሊኬሽን የካምፓስ ተማሪዎች ፎቶ የሚለቀቅበትና ተማሪዎችን በማወዳደር የትኛዋ ተማሪ ቆንጆ እንደሆነች አስተያየት የሚሰጥበት አፕሊኬሽን ነበር። ይህም አፕሊኬሽን እንደተለቀቀ ወዲያውኑ በተማሪዎች እጅግ ተወዳጅ አፕሊኬሽን ሊሆን በመቻሉ በካምፓሱ ውስጥ እንደ ሰደድ እሳት ተሰራጨ። በዚህም አላበቃም፣ ዜናው በዩኒቨርሲቲው አካላት ጭምር ተሰማ። ይህም ሁኔታ ያሳሰበው ሃርቫርድ ይህ አፕሊኬሽን እንዲዘጋ አደረገ፣ እንዲሁም ለማርክ የዲስፕሊን ማስጠንቀቂያ ተሰጠው። ማርክ ግን ከዚህ ተሞክሮ አንድ ትልቅ ነገር አስተዋለ። እርሱም ሰዎች እርስ በርሳቸው ኦንላይን መተያየት እንዲሁም ኮኔክት ማድረግ በእጅጉ እንደሚፈልጉ ነው። ከጥቂት ወራት በኋላ በ2004 ማርክ አንድ አዲስ ፕሮጀክት ላይ መስራት ጀመረ። ማርክ ይህ በተማሪዎች ተገድቦ የነበረው ፕሮጀክት ደረጃውን ከፍ በማድረግ ማንኛውም ሰው ራሱን በነፃነት የሚገልጽበት ትልቅ ዲጂታል ስፔስ እንዲሆን አደረገው። ሰዎች ማንነታቸውን የሚያሳዩበት፣ የሚወዱትን ነገር የሚናገሩበት እንዲሁም ጓደኞቻቸውን የሚመርቱበት ቦታ ነበር የፈጠረው። በመሆኑም በፌብሩዋሪ 4 2004 በአንድ ትንሽ ዶርም ውስጥ ፌስቡክ ለዓለም ይፋ ሆነ። ፌስቡክ የጀመረው በሃርቫርድ ተማሪዎች ነበር። ነገር ግን ብዙም ሳይቆይ እጅግ ብዙ ሰዎች ወደ ኔትወርኩ መግሮፍ ጀመሩ። በ24 ሰዓት ውስጥ እንኳን በመቶዎች የሚቆጠሩ ተማሪዎች ሳይናፕ አደረጉ። በወር ውስጥ ደግሞ ሺዎች ተቀላቀሉ። በዚህም ምክንያት በሃርቫርድ ውስጥ ያለው የተማሪዎች ማህበራዊ ህይወት ታይቶ በማይታወቅ መልኩ ሙሉ በሙሉ ወደ ኦንላይን ፕላትፎርም ተሸጋገረ። በዚህ ጊዜ የማርክ ሩም ሜት የነበረው ደስቲን ሞስኮቪትስ ፌስቡክን ለሌሎች ትምህርት ቤቶችና ኮሌጆች በማስፋፋት የማይረሳ ሚና የተጫወተ ሲሆን የፌስቡክን ዝና የሰሙ ተማሪዎችም ትምህርት ቤታቸው ወደ ፌስቡክ ሲስተም አድ እንዲደረግ መጠየቅ ጀመሩ። በዶርም ውስጥ እንደ ሙከራ በሚመስል ሁኔታ የጀመረው ፕሮጀክት በድንገት የሀገር መነጋገሪያ መሆን ጀመረ። ፌስቡክ እያደገ መሄዱን ያስተዋለው ማርክም ብዙም ሳይቆይ የሚያግዘው ሰው እንደሚያስፈልገው ተረዳ። በመሆኑም የራሱን ቡድን ማደራጀት ጀመረ። ክሪስ ሂውክስን እንደ ዩዘር ፊድባክ ባለሙያ፣ እንዲሁም ኤድዋርዶ ሰርቪን እንደ ቢዝነስ ባለሙያ መለመለ። እነዚህ ሶስት ወጣቶች አብረው መስራት ሲጀምሩ ብዙ የሥራ ልምድ የሌላቸው ሰዎች ቢሆኑም እንኳ ሰዎችን ኮኔክት ማድረግ ዓለምን እንደሚቀይር ያመኑ ታዳጊዎች ነበሩ። በ2004 በጋ ወቅት ፌስቡክ ትንሹን የድርጅት ኦፕሬሽን ቢሮ ወደ ፓሎ አልቶ ካሊፎርኒያ አዘዋወረ። ይህ ወቅት ማር እጅግ ብዙ የገንዘብ ፈተናዎችን የተፈተነበት ጊዜ ነበር። በዚሁ በ2004 ዓ ም አንድ ኢንቨስተር ፌስቡክን በ10 ሚሊዮን ዶላር ለመግዛት ጥሪ አቀርበ። ይህ ጥያቄ ግን በማርክ ውድቅ ተደረገ። በመቀጠል በማርች 2005 ቪያኮም የተባለ ድርጅት ድርጅቱን በ75 ሚሊዮን ዶላር ለመግዛት ሌላ ጥያቄ አቀረበ። ማርክ ግን አሁንም ባቋሙ ጸና። ይህ ጥያቄ ግን በዚያ አላበቃም። ቀጣዩን የጥያቄ በር ያንኳኳው ያሆ ሲሆን ያቀረበው የግዥን መጠን አስደንጋጭ የሆነ 1 ቢሊዮን ዶላር ነበር። ይህ ገንዘብ ማርክና ጓደኞቹን በወጣትነታቸው ጡረታ ማስወጣት የሚችል ገንዘብ ነበር። ማርክ ግን አሁንም ባቋሙ በመጽናት ድርጅቱን አልሸጥም አለ። ማርክ በውሳኔው በመጽናቱ ዛሬ ኔትወርዙ 216 ቢሊዮን ዶላር የሆነ ሰው፣ እንዲሁም በዓለማችን ከአምስት እስከ እስከ 10 ደረጃ ካሉ ባለጠጋ ሰዎች ተርታ እንዲሰለፍ አድርጎታል። ዛሬ ፌስቡክ የዓለማችን ትልቁ የሶሻል ሚዲያ ፕላትፎርም ሲሆን ከ3 ቢሊዮን በላይ መንዝሊ አክቲቭ ዩዘርስ አሉት። መንዝሊ አክቲቭ ዩዘርስ ማለት ወጣ ገባ የሚሉ ሳይሆን አፕሊኬሽኑን ያለማቋረጥ ከወር እስከ ወር የሚጠቀሙ ሰዎች ማለት ነው። እንዲሁም ፌስቡክ ከ2 ቢሊዮን በላይ ዴይሊ አክቲቭ ዩዘርስ አሉት። ፌስቡክ ድርጅት ወይም በዛሬው መጠሪያው ሜታ ዛሬ እጅግ ኤክስፓንድ አድርጎ ኢንስታግራም እና ዋትስአፕ ድርጅቶችን ገዝተዋል። ከዚህም በተጨማሪ ሜታ ወይም ፌስቡክ ድርጅት የሜሴንጀር የትሬድስ፣ እንዲሁም የወርክ ስፔስ ባለቤት ሲሆን በኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ እንዲሁም ጄነራሊ በአርቲፊሻል ኢንቴልጀንስ በቢሊዮኖች የሚቆጠሩ ዶላሮችን ኢንቨስት እያደረገ ይገኛል። ቲንክ ቢግ ስታርት ስሞል እንደሚባለው ትልቅ ነገር ማሰብና ከትንሽ መጀመር ከፌስቡክ ታሪክ የምንማረው ቁልፍ ትምህርት ነው። ከዚህም በተጨማሪ ገንዘብ ለማግኘት ብቻ አለመስራቱ ማርክን ዛሬ ትልቅ ደረጃ ላይ አስቀምጦታል። በገንዘብ ተታሎ ድርጅቱን ቢሸጥ ኖሮ ምናልባት ዛሬ የደረሰበት ደረጃ ላይ አይደርስ ይሆናል። የማርክ ራዕይ እና እይታ እጅግ ትልቅና በአንድ ቢሊዮን ዶላር የማይሸጥ ነበር። በመሆኑም ህልምን በገንዘብ አለመለወጥ ሌላ ከማርክ የምንማረው ትልቁም ነገር ነው። እናንተም ከዚህ ታሪክ የተማራችሁትን ነገር ኮመንት ሴክሽን ላይ እንድትጽፉልን በአክብሮት እንጠይቃለን። ሌላ ጥያቄ ወይም አስተያየት ካላችሁ አጋሩን እያለን የዛሬው ቪዲዮችንን በዚህ እንቋጫለን። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።